እሺ ሁላችሁንም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እንደምን ውላችኋል? እንደምን አመሻችሁ? እንደያላችሁበት አካባቢ ሰዓት አቆጣጠር የጌታችን የመድኃኒታችን ኢየሱስ ክርስቶስ ሰላምና ጸጋ ለሁላችሁ ይሁን እላለሁኝ። ዛሬ ከእናንተ ጋር አብረን የምንካፈለው የእግዚአብሔር ቃል ርዕሱ መሰናክሎችን አልፎ መሄድ የሚል ነው። መሰናክሎችን አልፎ የምንነጋገረው መጽሐፍ ቅዱስ በፊልጵስዩስ መጽሐፍ ምዕራፍ አራት ላይ ከቁጥር አስር እስከ አስራ አራት ያለውን በማንበብ የዛሬውን አገልግሎት እንጀምራለን። ነገር ግን አሁን ከጊዜ በኋላ ስለእኔ እንደገና ልታስቡ ስለጀመራችሁ በጌታ እጅግ ደስ ይለኛል ያጣችሁ እንጂ ማሰብስ ታሰቡ ነበረ። ይህን ስል ስለ ጉድለት አልልም፤ የምኖርበት ኑሮ ይበቃኛል ማለትን ተምሬአለሁና፤ ዋረድንም አውቃለሁ፣ መብዛትንም አውቃለሁ። እያንዳንዱ ነገር በነገርም ሁሉ መጥገብንና መራብንም መብዛትንና መጉደልንም ተምሬአለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ሆኖም ግን በመከራዬ ከኔ ጋር ስለተካፈላችሁ መልካም አደረጋችሁ፣ ጳውሎስ ይናገራል። የዚህ የመልእክቴ ዋነኛ ጭብጥ ምንድን ነው? መሰናክሎች ወይም እንቅፋቶች የሕይወታችን አካል በመሆናቸው አልፈናቸው መሄድ እንጂ ከሕይወታችን ፈጽሞ ልናስቀራቸው አንችልም ከዚህም ባሻገር እግዚአብሔር ከእያንዳንዳችን ጋር በመሆን በህይወታችን የማይሸነፍ እና የማይታለፍ ምንም አይነት እንቅፋትም ሆነ መሰናክል የለም የዛሬው ትምህርታችን ቁልፉ ሀሳብ በቁጥር አስራ ሶስት ላይ ጳውሎስ የተናገረው መልእክት ነው እንዲህ ይላል ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ በማለት ሐዋርያው ጳውሎስ የተናገረው ቃል ቁልፍ ስለሆነ እሱን መሰረት አድርገን የእግዚአብሔርን ቃል የምንካፈል። የእግዚአብሔር ቃል በእያንዳንዱ የህይወት እርምጃዎቻችን ውስጥ መሰናክልና የተለያዩ ወጥመዶች የጉዟችን አካል ቢሆኑም በህይወታችን የሚገጥሙንን ወጥመድና መሰናክሎችን አልፈን መሄድ እንዳለብን የእግዚአብሔር ቃል ያስተምረናል። ሉቃስ ወንጌል መጽሐፍ ምዕራፍ አስራ ሰባት ቁጥር አንድና ሁለት ላይ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ በተናገረበት ሐሳብ ላይ ስንመለከት እንዲህ ይላል፤ ለደቀ መዛሙርቱም እንዲህ አለ፣ መሰናክል ግድ ሳይመጣ አይቀርም። ነገር ግን መሰናክሉን ለሚያመጣው ወዮለት እነዚህ ከታናናሾች አንዱን ከማሰናከል ይልቅ የወፍጮ ድንጋይ ባንገቱ ታስሮ ወደ ባህር ቢጣል ይጠቅመው ነበር በማለት በሕይወት መንገዳችን ላይ የመሰናክል መምጣት አይቀሬ መሆኑን አውቀን ያንዳንዳችን ጥንቃቄ ማድረግ ተገቢ መሆኑን የእግዚአብሔር ቃል ያስተምረናል። በመዝሙር 31 ከቁጥር አንድ እስከ አራት ላይም አቤቱ አንተን ታመንኩ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 ለዘላለምም ደግሞ እንዳያፍር በጽድቅ እግዚአብሔር እንዲያድነው ጆሮውን ወደ እርሱ እንዲያዘነብል ፈጥኖ እንዲያድነው እንዲታደገው በእግዚአብሔር ላይ መተማመኑን ይናገራል። ያ ብቻ አደለም ወገኖቼ፣ እግዚአብሔር ለዳዊት አምባው እንደሆነ መጠጊያው እንደሆነ፣ አንተ አምባዬና መጠጊያዬ ነ በማለት ስለ ስምህ መንገዴን አቅናልኝ ምራኝም አንተ መታመኛ ነህና ከደበቁብኝ ወጥመድ አውጣኝ በማለት እግዚአብሔር መንገዱን እንዲያቀናለት በመንገዱ ላይ ከተደበቀ ከተሰወረ ወጥመድ፣ መሰናክል እግዚአብሔር እንዲያድነው፣ እንዲያስመልጠው፣ እንዲያወጣው የጸለዩን ጸሎት ነው የተመለከት ነው። እነዚህን የመጽሐፍ ቅዱስ ክፍሎችን መሰረት በማድረግ መሰናክሎችን አልፈን ለመሄድ የሚያስችሉን ነገሮች ምንድናቸው? የሚል ጥያቄ በማንሳት ከዚህ በመቀጠል መሰናክሎችን አልፎ ለመሄድ የሚያስችሉ የእግዚአብሔር ቃል እውነታዎችን እያነሳ ዋለን። መሰናክሎችን አልፎ ለመሄድ ከማነሳቸው ሀሳቦች መካከል የመጀመሪያው ነገር ምንድን ነው? መሰናክሎች የጉዟችን አካል መሆናቸውን ማወቅ ነው። ብዙ ጊዜ እኔና እናንተ በህይወት ጉዟችን ውስጥ በምናልፍበት፣ በምንሄድበት በእያንዳንዱ እርምጃዎቻችን ላይ መሰናክል ይገጥመናል፣ እንቅፋት ይገጥመናል፣ ወጥመዶች ይሰወራሉ በመንገዶቻችን ላይ። ስለዚህ እነዚህ በመንገዶቻችን የተደበቁ ወጥመዶች፣ በመንገዳችን ላይ የተቀመጡ እንቅፋቶች፣ መሰናክሎች የህይወት መንገዳችን አካሎች እንደሆኑ ይህንን ልናውቅና ሁል ጊዜ ነቅተንና ተጠንቅቀን እንድንኖር ይገባል። በዮሐንስ ወንጌል መጽሐፍ ምዕራፍ 16 ቁጥር 33 ላይ የሱስ ክርስቶስ እንዲህ በማለት ተናግሯል። በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ። ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ይላል። ይህ በዚህ ዓለም ውስጥ የእግዚአብሔር ልጆች በመሆናችን ከሚገጥሙን የተለያዩ መሰናክሎች ውስጥ ስሜታዊ ስብራቶች፣ አካላዊ ህመሞች፣ የገንዘብ እጥረት ወይም መንፈሳዊ ውጊያ፣ እነዚህ ከብዙዎቹ ውስጥ ጥቂቶቹ ናቸው። ሆኖም ግን እነዚህ ሁሉ መሰናክሎች የሚታለፉ እንጂ እግዚአብሔር ካሰበልን ግብ ወደ ኋላ የሚያስቀሩን ፈጽመው አይደሉም። እንደ ምሳሌ የማሳያችሁ አንድ ታሪክ አለ። እስራኤላውያን እግዚአብሔር ያዘጋጀላቸውን ወተትና ማር የምታፈሰውን ከነዓንን ለመውረስ የቀይ ባሕርን ኢያሪኮንና ከፊት ለፊታቸው የነበሩ ሰላሳ አንድ ነገሥታቶችን መጋፈጥ ነበረባቸው በዚህ ሁሉ እግዚአብሔር ከእነርሱ ጋር ስለነበር በፊታቸው የነበሩትን መሰናክሎችን አልፈው መሄድና እግዚአብሔር ሊሰጣቸው ወዳዘጋጀላቸው የከነዓን ምድር መግባት ችለዋል። ክብር ለእግዚአብሔር ይሁን። መሰናክሎችን አልፎ ለመሄድ በሁለተኛ ደረጃ የምንመለከተው መሰናክሎች የእግዚአብሔርን ዓላማ መከልከል አይችሉም። በኢሳይያስ መጽሐፍ ምዕራፍ 43 ከቁጥር አንድ እስከ ሁለት ሲናገር እንዲህ ይላል። አሁንም ያዕቆብ ሆይ የፈጠረ እስራኤልም ሆይ የሠራህ እግዚአብሔር እንዲህ ይላል፣ ተቤዥቻለሁና ትፍራ፣ በስምህ ጠርቻለሁ፣ አንተ የኔነ። በውሃ ውስጥ ባለፈ ጊዜ ከአንተ ጋር እሆናለሁ፣ ውስጥ ባለፍ ጊዜ አያሰጥሙህም፣ በእሳትም ውስጥ በሄደ ጊዜ አትቃጠልም፣ ነበልባሉም አይፈጅህም በማለት ይናገራል። በዘመናት መካከል ከችግሮችና ከመሰናክሎች የተነሳ የእግዚአብሔር እቅድ ፈጽሞ እንዳልተለወጠ የእግዚአብሔር ቃል ይህንን በግልጥ ያሳየናል። ምናልባት መሰናክሎች በሕይወታችን ልንደርስባቸው የተገቡ ዴስቲኒዎቻችን ላይ ከመድረስ ሊያዘግዩን ይችሉ ይሆናል ነገር ግን በሕይወታችን ውስጥ የእግዚአብሔርን እቅድ ከመፈጸም በጭራሽ ማስቀረት አይችሉም። ክብር ለጌታ ይሁን። ለዚህ በመዝሙር መቶ አምስት ከቁጥር አስራ ሰባት እስከ ሀያ አንድ ላይ የእግዚአብሔር ቃል ስለ ዮሴፍ ይናገራል። እንዲህ ይላል፦ በፊታቸው ሰውን ላከ፣ ዮሴፍ ለባርነት ተሸጠ፣ እግሮቹም በግር ብረት ደከሙ፣ እርሱም በብረት ውስጥ ገባ ቃሉ እስኪመጣለት ድረስ የእግዚአብሔር ቃል ፈተነው። ንጉሥ ላከ ፈታው፣ የአሕዛብም አለቃ አስፈታው። የቤቱ ጌታ የጥሪቱ ሁሉ ገዢ አደረገው በማለት ይናገራል። እዚህ ክፍል ላይ ስንመለከት ዮሴፍ ታናሽነቱ ከፃንነቱ ጀምሮ ህልም የነበረው ታላቅ ፍጻሜን እግዚአብሔር አምላክ በሩቅ ዘመን ሊሆን ያለውን ነገር ያስረዳው ሰው ነበር። ስለዚህ ዮሴፍ ምንም እንኳ ፍጻሜው እጅግ ታላቅ ቢሆን ከተነገረለት ካየው ህልምና ራእይ አንጻር እግሮቹ በእግር ብረት እንደደከሙ እስር ቤት ውስጥ እንደገባ ከቃሉ እስኪመጣለት ያየው ነገር ጋር እስከሚደርስ ድረስ የእግዚአብሔር ቃል እንደፈተነው የእግዚአብሔር ቃል ይህንን ይናገራል። ይሄ ደግሞ የዮሴፍ ልምምድ ብቻ ሳይሆን በእያንዳንዳችን ህይወትም ውስጥ ያለ ነገር እንደሆነ እናስተውላለን። በስተመጨረሻ ንጉሱ ልኮ ዮሴፍን ከወህኒ ቤት አስፈትቶታል። የአሕዛብ አለቃ አስፈታው ይልና ከመፈታቱ ጋር ተያይዞ በህይወቱ እግዚአብሔር ወዳሳየው እግዚአብሔር ወዳመለከተው እግዚአብሔር ወደ ሰጠው ተስፋ ፍጻሜ ላይ ሲደርስ እንዲህ ተብሎ ተነገረለት። ምንድን ነው የሚለው? ከተፈታ በኋላ ዮሴፍ የፈርዖን ቤት ጌታ፣ የጥሪቱ ሁሉ ምን ገዢ ሆኖ ተሾመዋል። የጌታ ስም የተባረከ ይሁን፣ ክብር ለመንፈስ ቅዱስ ይሁን። መሰናክሎችን አልፎ ለመሄድ በሶስተኛ ደረጃ የማነሳው ሀሳብ ምንድን ነው? የእምነትን ህግ መከተል ነው። በህይወታችን የሚገጥመንን መሰናክል አልፎ ለመሄድ እምነት በጣም ወሳኝ ነገር ነው። የእግዚአብሔር ቃልም ያለ እምነት እግዚአብሔር እንደስ ማሰኘት የማይቻል መሆኑን ያስተምርናል። ከእግዚአብሔር ቃል እንደምንረዳው የማይቻሉ ነገሮችን የምንችልበት ኃይል የሚለቀቀው በእምነት ነው። እምነት ተራራውን ያፈርሳል። ለሚያምን ሰው ሁሉ ነገር ይቻላል። የእግዚአብሔር ስም የተባረከው። በዕብራውያን መጽሐፍ ምዕራፍ 11 ቁጥር ሰላሳ ላይ ስለ እምነት ኃይል ሲናገር ከተናገራቸው ነገሮች መር ሰላሳ እንደዚህ ይላል፣ የያሪኮ ቅጥር ሰባት ቀን ከዞሩበት በኋላ በእምነት ወደቀ በማለት ይናገራል። ታሪኩን ሁላችሁም እንደምታስታውሱት የእስራኤል ልጆች ዮርዳኖስን ከተሻገሩ በኋላ ከፊት ለፊታቸው የኢያሪኮ ከተማ ነበረ። ወደዛ ከተማ ለመግባት ያላቸው ብቸኛ መንገድ በሩ ነበረ። በሩ ደግሞ ተዘግቷል። ስለዚህ የኢያሪኮ ቅጥር እጅግ ታላቅ ከመሆኑ የተነሳ በምንም መንገድ ያንን ቅጥር ማፍረስ አልፎ መሄድ በሚችሉበት ሁኔታ ውስጥ አልነበሩ። ስለዚህ እግዚአብሔር አምላክ ያንን መሰናክል ያንን ቅጥር እንዴት አልፈው መሄድ እንደሚችሉ ለእስራኤል ልጆች እግዚአብሔር አምላክ መመሪያን ሰጥቷቸው ነበረ። ሰባት ቀን እንዲዞሩ፣ በሰባተኛው ቀን ደግሞ ሰባት ጊዜ እንዲጮሁ እግዚአብሔር በተናገራቸው መሰረት ያንን ባደረጉ ጊዜ ያ በምንም መንገድ የማይታለፈው ቅጥር ወደቀ በማለት ተጽፏል። እግዚአብሔር አምላክ የተመሰገነው ዛሬም ወገኖች ሆይ፣ እንደ ያሪኮ እጅግ የገዘፈ ፈጽሞ የማይታለፍ የመሰለ ነገር ፊት ለፊታችሁ ቢቆም እንዳትፈሩት። እግዚአብሔር አምላክ ከእናንተ ጋር ስለሆነ አልፋችሁ ትሄዱ ዘንድ መፍረስ ያለበትን የጠላትን ቅጥር የሚያፈርስ ኃይል እግዚአብሔር አምላክ መልቀቅ ይጀምራል። ይህ እንዲሆን የሚያደርገው ደግሞ ምንድን ነው? እሱ ልክ እንደ እስራኤል ልጆች በእግዚአብሔር ስንታመን ነው። እግዚአብሔርን ስንታመነው ማንሻገረውን እንሻገራለን። ማይለወጥ የመሰለን ነገር ይለወጣል። ማይከፈት የመሰለው ነገር ይከፈታል። የእግዚአብሔር ስም የተባረከ ይሁን። እንግዲህ ስለ እምነት ስናነሳ እምነት በባህሪው መሰናክልና እንቅፋት ከፊታችን መኖሩን አይክድም። በመሰናክልና በእንቅፋት ምክንያትም እምነት ፈጽሞ ተስፋ አይቆርጥም። ምንም አይነት ትልቅ የምንለው ነገር ይግጠመን፣ አይሆንም አይቻልም አይልም እምነት። ነገር ግን ወደፊት አልፈን እንድንሄድ ድፍረትንና መተማመንን እንዲሁም ጥንካሬን ለእያንዳንዳችን ይሰጠናል። እምነት ነገሮችን ቀላል አያደርግም፣ ነገር ግን እነዛ የከበዱ አስቸጋሪ የምንላቸውን ነገሮችን የምንችልበትን የመቻልን ኃይልና ጸጋ እምነት ይሰጣል። እግዚአብሔር አምላክ የተመሰገነ ይሁን። መሰናክሎችን አልፎ ለመሄድ አራተኛ የምንመለከተው የንግግር ጥበብን መከተል ነው። የንግግር ጥበብን መከተል መሰናክሎችን አልፎ ለመሄድ ተራራ በሆኑብን ችግሮች ላይ ወይም መሰናክሎች ላይ በእምነት የመናገርን ጥበብ መከተል አለብን። ለዚህ ማሳያ የሚሆነን ታሪክ በማርቆስ ወንጌል መጽሐፍ ምዕራፍ 11 ከቁጥር 20 እስከ 24 ላይ እንደዚህ ይላል። ማለዳም ሲያልፉ በለሲቱን ከሥሯ ደርቃ አዩአት። ጴጥሮስም ትዝ ብሎት መምህር ሆይ፣ እንሆ የረገምካት በለስ ደርቃለች አለው። ኢየሱስም መልሶ እንዲህ አላቸው እመኑ። እውነት እውነት እላችኋለሁ፣ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይሄን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል። ስለዚህ እላችኋለሁ፣ የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁት እመኑ ይሆንላችሁማል በማለት ይናገራል። እዚህ ላይ በሕይወታችን አሉ የምንላቸው መሰናክሎት ሁሉ በእምነት ለምንናገረው ቃላት መልስን ለመስጠት እንደሚገደዱ ነው የምንመለከተው። ስለሆነም የገጠማችሁ ችግር ትልቅነቱን ብቻ አትናገሩ። ይልቁንም ትልቅ የሆነባችሁን ችግር በኢየሱስ ስም ተናገሩት። አንተ መሰናክል ከፊቴ ዞር በል መንገዴ ልቀቅ በሉት አምና ታችሁ በምትር ሁሉ የጥበብ ንግግራችሁን መቋቋም የሚችል አንድም መሰናክል እንቅፋት የለም። መሰናክሎች ሁሉ እንቅፋቶች ሁሉ ወጥመዶች ሁሉ ለምትናገሩት የእምነት ቃል ምላሽን ለመስጠት ይገደዳሉ። ክብር ለጌታ ይሁን። በሉቃስ ወንጌል ምዕራፍ 18 ከቁጥር 1 እስከ 5 ላይ ይህንን ሐሳብ የሚያጸናልንን ቃል እንመልከት። እንደዚህ ይላል። ጌታ ኢየሱስ ክርስቶስ ባስተማረው ትምህርት ላይ አንድን ምሳሌ ተጠቅመዋል። ምሳሌ ውስጥ ብዙ ትምህርቶች ቢኖሩም፣ ዛሬ ወገኖቼ ሆይ ለምንናገረው ቃል ቃሎቻችንን የሚሰሙ አካላት የግድ ለምንናገረው ቃል ምላሽን እንደሚሰጡ ማሳያ ስለሆነ ላነሳው እፈልጋለሁ። እንዲህ ይላል ሳይታክቱም ዘወትር ሊጸልዩ እንዲገባቸው ነገራቸው፣ እንዲህ ሲል፦ በአንዲት ከተማ እግዚአብሔርን የማይፈራ ሰውን የማያፍር አንድ ዳኛ ነበረ። በዚያችም ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባላጋራዬ ፍረድልኝ ትለው ነበረ። አያሌ ቀን አልወደደም። ከዚያ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይች መበለት ስለምታደክመኝ ሁልጊዜም የመጣች እንዳታውከኝ እፈርድላታለሁ አለ ይላል። እንግዲህ እዚህ ላይ ማሳያነቱ ዘወትር ሳንታክት ልንጸልይ እንደሚገባ የሚያሳይ ምሳሌን ነው ጌታ ያቀረበው። በዚህ ምሳሌ ውስጥ ግን ለዛሬ ትምህርታችን የሚሆነው ነገር ምንድነው? በአንድ ከተማ ውስጥ እግዚአብሔርን የማይፈራ ሰውንም ዳኛ እንደነበረ ተነግሯል። እዛ ከተማ ውስጥ ደግሞ አንዲት ክርክር ሙግት የገጠማት ለገጠማት ክርክርና ሙግት ደግሞ ፍትህን የምትሻ የምትጠይቅ ሴት ወደዚህ ዳኛ እየመጣች ከባላጋራዬ ፍረድልኝ እያለች ቃል አውጥታ ትጠይቅ ነበረ፣ ትናገር ነበረ። ምንም እንኳ የዚች ሴት ጥያቄ ወገኖቼ ሆይ ፈጥኖ ምላሽ ባያገኝም አያሌ ቀናት ቢወስድም ይሄ ሰውዬ ግን እየመጣች ስትናገረው ስትነዘነዘው፣ ከንግግሯ የተነሳ ከንዝነዘዋ የተነሳ ለምትናገረው ንግግር ምላሽን ለመስጠት ሲገደድ ይቺ ሴት ባትናገር ኖሮ ባትነዛነስ ኖሮ ወገኖች ሆይ ይሄ ሰው ምላሽ ሊሰጣት አይችልም ነበረ። ስለዚህ ከሰው ፍርድ እስክታገኝ ድረስ የምትሻውን ነገር እስክትቀበል ድረስ አብዝታ ምን ታደርግ ነበረ? ትጠይቅ ነበር፣ ትናገር ነበር፣ ቃሏን ታሰማ ነበረ። ስለዚህ ሰውየው አለመመለስ አልቻለም። ስለዚህ ከዚህ ተነስተን ወግኖቼ ሆይ በሕይወታችን ውስጥ በበሽታዎቻችን ላይ በምንፈራው ነገር ላይ መውጣት ካቃተን እጃችን ላይ ካለው የተለያየ ጥያቄዎቻችን በቤተሰብ ግጭት ውስጥ ሊሆን ይችላል። በስራችን ላይ ሊሆን ይችላል። በእያንዳንዱ መሰናክል ሆነብኝ በምትሉት ነገር ሁሉ ላይ በኢየሱስ ስም ተናገሩት፣ እንቅፋቱ ይወገዳል። መሰናክል የሆነው ነገር ሁሉ ከመንገዳችሁ ላይ ይነሳል። ወጥመድ ተዘርግቶ ከሆነ ይሰበራል። እናንተ ስትናገሩ ለንግግር ምላሽን ለመስጠት ወገኖች ሆይ የተናገራችሁት ነገር ይገደዳል። ክብር ለመንፈስ ቅዱስ ይሁን። መሰናክሎችን አልፎ ለመሄድ የማነሳው አምስተኛው ነጥብ ምንድን ነው? እግዚአብሔርን መታዘዝ ነው። ታዛዥነት በፊታችን ያሉ እንቅፋቶችን በማስወገድ ለእያንዳንዳችን መንገድን ያዘጋጃል ወይም ደግሞ መንገዶቻችንን ይከፍታል። በመታዘዝ ውስጥ እግዚአብሔር መንገድ ያዘጋጃል። በመታዘዝ ውስጥ የተዘጋው መንገድ ይከፈታል። በመታዘዝ ውስጥ ወገኖች ሆይ አልቀና ያለው መንገዳችን የተቃና ይሆናል። ክብር ለመንፈስ ቅዱስ ይሁን። በዘጸአት መጽሐፍ ምዕራፍ 14 ቁጥር 15 እና ከቁጥር 16 እስከ 21 ያለውን እንመልከት። እንዲህ ይላል የእስራኤል ልጆች ከግብፅ ምድር ከወጡ በኋላ ወደፊት በተጓዙ ጊዜ ቀይ ባህር ከፊታቸው ነበረ። በዚህ ጊዜ መሻገር በማያስችል ሁኔታ ውስጥ ተቀምጠው ሳለ ከኋላ ደግሞ የፈርዖን ሰራዊት መጣ። እዚህ ነው እንግዲህ። የእስራኤል ልጆች ግን ፊት ለፊታቸውን አይተው ከኋላም እየመጣ ያለውን ነገር ፈርተው በሙሴ ላይ አጉረመረሙ። በግብፅ ምድር ሳለን ተወን ብለን ነበረ። ለምንድን ነው ከግብፅ ያወጣህን በዛ መቀበሪያ ስፍራ ስለሌለ ነው ወይ? በምድረ በዳ አውጥተ እነሆ ሬሳችንን እዚህ ልትጥለው ያመጣል ለምንድን ነው ብለው ከሙሴ ጋር ተጣሉ። ከዛ እግዚአብሔር አምላክ ወገኖቼ ሆይ ለሙሴ የተናገረው ለሕዝቡ እንደዚህ ብለ ተናገራቸው። አትፍሩ፣ ዛሬ የምታዩዋቸውን ግብፃውያንን ለዘላለም አታዩዋቸውም። እግዚአብሔር ስለናንተ ይዋጋል፣ ቁሙ የእግዚአብሔርን ማዳን ታያላችሁ ብሎ እግዚአብሔር ለህዝቡ ይህንን ንገር ካለው በኋላ ሙሴን ግን ያለውን ነገር ስንመለከት እንዲህ የሚል ነው ቁጥር አስራ አምስት ላይ እግዚአብሔርም ሙሴን አለው ለምን ትጮህብኛለህ እንዲጓዙ ለእስራኤል ልጆች ንገር አንተን በትርህን አንሳ እጅህንም በባህሩ ላይ ዘርጋ ክፈለው የእስራኤል ልጆች በባህር ውስጥ በየብስ ያልፋሉ ይላል ቁጥር 21 እና 22 ላይ ደግሞ ሙሴም በባህሩ ላይ እጁን ዘረጋ፣ ያብሔርም ሌሊቱን ሁሉ ጽኑ የምስራቅ ነፋስ አምጥቶ ባህሩን አስወገደው፣ ባህሩንም አደረቀው፣ ውሃውም ተከፈለ። የእስራኤልም ልጆች በባህር መካከል በየብስ ገቡ፣ ውሃውም በቀኛቸውና በግራቸው እንደ ግድግዳ ሆነላቸው በማለት ይናገራል። እንግዲህ ወገኖች ይሄ በእግዚአብሔር ቃል ላይ የሰፈረው ታሪክ እውነት የሆነ ታሪክ ነው። የተፈጸመ ታሪክ ነው። እግዚአብሔር በእስራኤላውያን ሕይወት ከፈጸማቸው ታላላቅ ታምራቶች ውስጥ በትውልድ መካከል ሲዘከር የኖረ ታሪክ ነው። ስለዚህ እግዚአብሔር ለሙሴ ማድረግ ያለበትን ነገር አሳየው፣ ተናገረው። እግዚአብሔር አምላክ ለተናገረው ነገር ሙሴ ምላሽ መስጠት ነበረበት፣ መታዘዝ ነበረበት፣ እጁን በባህሩ ላይ መዘርጋት ነበረበት። ሙሴ እጁን በዘረጋ ጊዜ እግዚአብሔር አምላክ የተአምራት ክንዱን አብሮ ዘረጋ። የምስራቅ ነፋስ ወጣ፣ ባህሩን አስወገደው፣ ባህሩም ደረቀ፣ ውሃው ተከፈለ። የእስራኤል ልጆች፣ ወገኖች ሆይ በየብስ መካከል ገብተው ያንዳንዳቸው በዛ እግዚአብሔር በከፈተ ገድ አልፈው መሄድ ጀመሩ። ክብር ለጌታ ይሁን። አንዳንድ ጊዜ እግዚአብሔር በፊታችን ያለውን ባህር ከመክፈሉ በፊት የእምነት እርምጃን እስክንራመድ የሚጠብቀን መሆኑን ይሄ ታሪክ ይነግረናል። በዚህ ጊዜ በታዛዥነት የምናደርገው እንቅስቃሴ ደግሞ ለተአምራት መፈጠር ምክንያት ይሆናል የማይቻለው የሚቻል የሚሆነው የተዘጋው የሚከፈተው የተያዘው ነገራችን የሚለቀቀውና የተወሰደብን ምርኮ ፈጥኖ በእጥፍ የሚመለሰው እግዚአብሔርን ስንታዘዘው ነው የጌታ ስም የተባረከ ይሁን ዛሬ ምናልባት ወገኖቼ ሆይ በህይወታችሁ የገጠማችሁን መሰናክሎችን አልፎ ለመሄድ እግዚአብሔር በቃሉ ምን ማድረግ እንዳለባችሁ እየተናገራችሁ ነው። ምንስ እንድታደርጉ እየጠየቃችሁ ነው። መጠራጠራ በእምነት መታዘዝ ጀምሩ። በህይወታችሁ ታላላቅና አዲስ ነገር መሆን ይጀምራል። የእግዚአብሔር ስም የተባረከ ይሁን። ወደ ማጠቃለያ ስንመጣ እግዚአብሔር በህይወት የሚገጥሙንን ሁሉንም መሰናክሎች ወዲያውኑ አያጠፋቸው ነገር ግን አልፈናቸው እንድንሄድ ለእያንዳንዳችን ጥበብን ኃይልንና ጥንካሬን ይሰጠናል። ስለዚህ መሰናክሎችን አልፎ ለመሄድ መጸለያችሁን ቀጥሉ። አምናችሁ መራመድን ቀጥሉ። መሰናክልና እንቅፋቶች ሁሉ የከፍታዎቻችሁ መሰረት እንጂ የእናንተ ህይወት ፍጻሜ አይደሉም ከእያንዳንዱ መሰናክል ከእያንዳንዱ እንቅፋት ጀርባ ወገኖቼ ሆይ የሚጠብቃችሁ ታላቅ የሆነ ከፍታ ታላቅ የሆነ በረከት ታላቅ የሆነ ድል አለ መሰናክሎችን አልፋችሁ ሂዱ እግዚአብሔር የተመሰገነ ይሁን